አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ደቻም ሰ እንዴት ናቸው ናቸው ናችሆይ? ዛሬ ደግሞ ይዤላቸው የመጣሁት ኪኒቶ፣ ቀለል ያለ በቤታችን ምንም ሳያለፋን የሚሰራ ነው ማለት ነው። ምንም ደቂቃ ያፈጅብንም እንሻላ አሳያቸዋለሁኝ። እዚህ እንደምታወት ቀጠፋለት። እዚህ ስኳር ንኬሏን ያው በደንብ አልመለኋትም ግን እሞሉት ኒኬሎን ስኳሩ ማለት ነው። እንትን ታገኛችሁ ማር ካገኛችሁ በማር ብትጠምቁት በጣም ደስ ይላል ማለት ነው። ማር ቢገባበት በጣም ደስ ይላል ግን እኔ ለጊዜው ማር የለኝም ስኳር ነው ኢንሻላህ የማደርገው። እዚህ ደግሞ ሎሚ አለ። ግማሽ ሎሚ ይበቃችኋል ማለት ነው። እዚህ ካሜራ አለ እንደምታውት ካሜራ አለ። እኔ አምስት ኦረንጅ ነው የተጠቀምኩት ማለት ነው። እንደምታወት ይሄ ብርቱካን ነው። ቆይ ላሳያችሁ እንድታውት ማለት ነው። ብርቱካን ነው። ማንኛውም ማንጎ ምናምን አይሆንም ማለት ነው ለኪኒቶ እና እንደምታወት ብርቱካን ናቸው። አምስት ብርቱካንን ያዘጋጀሁት እዚህ ደግሞ አምስት ሌትሯ እዳት ማለት ነው በዚህ ቻለ ማላትም ግን አምስት ብቻ ነው ተጠቀምኩት ማለት የቤተሰብ ብዛት ምናምን ካላችሁ ከአምስትም በላይ መጨመር ትችላላችሁ ማለት ነው። ቀጠፍም እንደዚሁ ግማሽ ነው እኔ ያረኩት ግማሽ። ይሄንንም ያውም አልጨርሰውም ማለት ነው። እና በነጹህ እንትማ ሆነ አለበት፣ ስታማስሉት ንጹህ መሆን አለበት እንደምታውቁት፣ ይሄ ንጹህ ነው። እኔ ያው ትንሽ ውሃ ሙቃ ሙቃ ያለሁኝ ቶሎ እንዲፈላ ላይ ብዬ ማለት ነው። ውሃ ሙቅ እዚህ አደርጋለሁኝ። ታውት አለን እንዲፈላለይ ብዬ ነው ቶሎ ማለት ለምንም አይደለም ግን፣ ቶሎ እንዲፈላለይ ስኳርም እንትን እንዲልልኝ ነው። ቀዝቃዛት አደርግበታለሁ በርዘዋለሁኝ። አሁን ስኳር እጨምራለሁ። እዚህ ደግሞ ካሜራውያን እጨምራለሁ ማለት ነው። ቤተሰቦች ኢንሻአላ የአስር ብር ነው በነገራችን ላይ የአስር ብር ብቻ ይበቃችኋል ማለት ነው። ምንም በእጃችሁ ሳትነካቁ ምን ሳትሉት በቃ ቀለል አርጋችሁ የምታረጉት ነው ማለት ነው። ውድ ቤተሰቦች ስሙላ እንደምታወት በኋላ ላይ ፈልቶ ልትጠቀሙ ስትሉ በማጥረ ላይ ትጠቀሙታላችሁ ማለት ነው። እንደምታወር እንጂ ፈታትቻለሁ። ስሙላ አምስት ነው እንደነገርኳችሁ ያረኩት አምስት ነው ቀለል አርገን ማለት ነው ገብስም በነገራችን ላይ ገብስ የገብስ ኪኒቶ ማድረግ ትችላላችሁ ግን ልጅ ምናምን በተለይ ልጅ ካላችሁ ይሄንን ውስጡን ፍሬውን እንትን ብየዋለሁ ማለት ነው እጅ ቤተሰቦቼ እንደምታውት ጭምቅ ታረጉና ሎሚ ሎሚ በነገራችን ላይ ለጨጓራ ለሄ ማለት ሆድ እንዳይነፋ ነው። ለሌላ ምንም ጥቅም የለውም። ባታረጉ እንደምርጫችሁ ነው። ሆድ እንዳይነፋ ነው ማለት ነው። ለጨጓራ ምናምን ላለበት ሰው ሆዱን አይነፋም ማለት ነው። ቤተሰቦች እና እንደዚህ አረግና ኔ ስኳሩን አከረክረዋል ማለት ነው እንዲዋሃል በኋላ ላይ ቀዝቃዛ ውሃ ስጨመር እንትን አይልም ማለት ነው። ሙቅ ካለው ግን ቶሎ

አሙ በጣም ሽታ በጣም ነው የሚጣፍጠው። ብዙ ቤተሰቦች ሎሚ ጋር ምናምን ብታሸቱት ያለው ሽታ በጣም የሚጣፍጠው ማለት ነው። ሽታ መሻለ ያለሆን እናንተም እንደዚህ አርጋችሁ ሀገራችሁ ስትገቡ እዛም ብትሆኑ ብርቱካን ካገኛችሁ ቀጠፍ፣ በቤት ሞልቷል፣ ካሜራ በቤት ሞልቷል። እች ብርቱካኗን እችን ኦረንጇን ታገኛችኋት። እራሱ እናንተ ራሱ አረብ ሀገር ብትሆኑ መመዲያም ቤት ብትሆኑ መስራት ትችላላችሁ ማለት ነው። እንደዚህ ያለ አንጡ ሊብላችሁ አሳይታችሁ ያመጡላችሁ እና ሰርታችሁ መጠጣት ትችላላችሁ ማለት ነው። ሁሉም ነገር ሞልቷል አረብ ሀገር ማሻአላ። እና እኔ የተወሰነ ዝድ ድረስ ስኳር ትንሽ ይሟሟል ብዬ ነው ዝድ ድረስ የተወሰነ በዝድ ድረስ ነው የማረገው ጨርሽ አልሞላውም ማለት ነው። ቤተሰቦቼ፣ እናንተም እንደፍላጎታችሁ ማድረግ ትችላላችሁ። ኢንሻአላ ነገ ደግሞ ስንጠጣው እንዴት እንደሚያምር መልኩን ምናምን ታውታላችሁ ማለት ነው ኢንሻአላ ነገ አሁን ላይ ያው መልክ አሁን አይሰጥም፣ መልክ የለውም ማለት ምክንያቱም ስላማ ስላላጠለለ ማለት ነው። እና ይሄን ይመስላል ውድ ቤተሰቦቼ፣ እስከ መጨረሻው ድረስ ተከታተሉኝ። ሌላም ነገር እንዲሰራላችሁ መፈልጉ ካላችሁ ኮመንት ላይ አስቀምጡልኝ። ሌሎችም እንደዚሁ እሰራላችኋለሁ ማለት ነው። ውድ ቤተሰቦቼ፣ እስከ መጨረሻው ድረስ ተከታተሉ። ውድ ቤተሰቦቼ እንግዲህ ይሄው ፍላት ነው። ቶሎ እንዲደርስላችሁ ካሰባችሁ ትንሽ ሙቀሃት አደረጋችሁበት ቶሎ የመፍላት አቅሙ ይጨምራል ማለት ነው። ቶሎ ነው የሚፈጥ ነው እንደዚህ ስራ ቤት ምናምን ከሆናችሁ ውሃ ሙቅ አርጉበት ማለት ነው። ወይ ረስታችሁት ዛሬ ኪኒቶ ሳላረግ ምናምን ካላችሁ ሙቅ ካረጋችሁበት ቶሎ ይደርሳል ማለት ነው። ቤተሰቦቼ እንደምታዩት ይሄን መስሏል። እኔ እንደነገርኳችሁ ትንሽ ነው ያደረኩት፣ ምክንያቱም ብዙ እንዲተርፍብኝ ስለማልፈልግ ማለት ነው። እንደዚህ ንጹህ፣ መያዣው ንጹህ መሆን አለበት። ማጠሪያውም እንደዚህ ጥብጥብ አድርጋችሁ እዚህ ላይ ጥልልት ያረጉታላችሁ ማለት ነው። ቤተሰቦች እንዴት አድርጋችሁ ያው ምንም እንትን የሚወጣለት የለም፣ ግን እንትኑ የሻይ ቀጠፉ መጠን ስላለበት ወይም ሎሚኑ ምናምን እንደዚህ አርጋችሁ እስኪዎች መልኩ ይሻላል ነው ያምራል ማለት ነው። ግን በነገራችን ላይ ፍልትን ያለው በጣም እና አሪፍ ሆኗል። ጨጓራ ምናምን ላለበት ሰው ራሱ አያመም ማለት ነው። ብዙ ቀን ካልሆነው አያምም እና እንደዚህ እያረጋችሁ ሞክሩት ማለት ነው። በእያላችሁበት ናችሁ ሞክሩት። በጣም ቀላል ቀላል ያለ አሰራር ነው እላችኋለሁ ድ ቤተሰቦች። እና እቃው ንጹህ ከሆነ እዚሁም ብታኖሩ ችግር የለውም፣ ጥጥብ ካረጋችሁት ማለት ነው። እና ይህ ታሪ ቪዲዮ ይህንን ይመስላል። እንሻአላ እናንተ ላሳያችሁ ብዬ ነው የሰራሁት። ሽታው ደግሞ የበለጥ ሎሚ ምናምን ስላለው በጣም ሽታው እስኪ ሁሌ ማለት ነው ቤተሰቦች፣ እስኪ ሁሌ እንደዚህ ነው ማለት ነው። እንደዚህ አድርጋችሁ ሰርታችሁ ተጠቀሙ ማለት ነው። ቢስሚላ እና በጣም አሪፍ ነው። ስኳርም ማብዛትም ማሳነስም ትችላላችሁ ማለት ነው። የራሳችሁ እንትን ነው።